ሰላም ሰላም ውድ የሰሚ ዘሚካኤል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ ውድ ተመልካቾቻችን፣ በዛሬው ዕለት የምንመለከተው በቤተክርስቲያን ዙሪያ የሚፈጸሙ መንፈሳዊ ተግባራት እናያለን። የመጀመሪያው ማህበር ነው። ማህበር ማለት አንድ አደረገ ከሚል ግስ የተገኘ ሲሆን አንድነት፣ አንድ መሆን፣ ጉባኤ፣ የብዙ ሰው በአንድ ጉዳይ ላይ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ መሆን የሚያመለክት ነው። ህዝበ እስራኤል እንደ አንድ ማህበር ሆነው ይኖሩ ስለነበረ ሙሴም የእስራኤል ልጆች ማህበሩ ሁሉ ሰብስቦ እንዲያላቸው ዘጸአት ምዕራፍ ሰላሳ አምስት ከቁጥር 1 ላይ የእስራኤል ማህበር ሁሉ ቢስቱ ነገሩም፣ ከማህበሩ አይን ቢሸሸግ እግዚአብሔር አትስሩ ካላቸው ትእዛዝ አንዲቱም ቢተላለፉ ከዚህ በኋላ የሰሩት ኃጢአት ቢታወቃቸውና አንሳ ቢገቡ ማህበሩ ስለ ኃጢአት መስዋዕት ወይፈንን ያቀርባል ይለናል። እንዲሁም በዘሌዋውያን ምዕራፍ አራት ቁጥር 13 ላይ ሁለቱም መለከቶች በተነፉ ጊዜ ማኅበሩ ሁሉ ወደ አንተ ወደ ምስክሩ ድንኳን ይሰብሰቡ ይላል። ዘሁልቁ ምዕራፍ 10 ከቁጥር 3 ላይ፣ እንዲሁም ዘሁልቁ ምዕራፍ 14 ከቁጥር 2 ላይ እና ዘሁልቁ ምዕራፍ 16 ቁጥር 3 ላይ ሁሉም ማኅበር ተመሳሳይ ዓላማና ግብ የለውም። ለልማት የሚደረግ ማኅበር የመኖሩን ያህል ለጥፋትም የሚሰበሰብ ማኅበር አለ። አንደኛው ማኅበረ እኩያን የምንለው ነው። የበጎ ማኅበር እንዳለ ሁሉ የክፉ ማኅበርም አለ። ይህ ማለት ግንባር ለመግመስ፣ ደም ለማፍሰስ፣ በሬ ለማውረድ፣ ቀንበር ለመማገድ፣ ለሐሜትና ክፉ ምክርን ለማጽናት የሚሰበሰቡት ማኅበር ነው። ስለ እንደዚህ አይነቱ ማኅበርም ቅዱስ ዳዊት ጸላይኩ ማኅበረ እኩያን በከንቱ ሸንጎ አልተቀመጥኩም ከአመፀኞችም ጋር አልገባውም። የክፉዎችን ማኅበር ጠላው ከከዳተኞች ጋር አልቀመጥም፣ ይለናል መዝሙር 25 ከቁጥር 4 ላይ። አንድ ሆነው በልባቸው በየህዝባቸው አሉ፣ ኑ የእግዚአብሔርን በዓላት ከምድር እንሻር ምልክቱንም አናውቅም፣ ከእንግዲህ ወዲህ ነቢይ የለም፣ እኛም ከእንግዲህ ወዲህ አናውቅም ይላሉ፣ ይላል መዝሙር 73 ከቁጥር 8 ላይ። እንዲህ ያለው ማኅበር ደግሞ በእንደዚህ አይነቶቹ አራዊት ይመሰላሉ። አንደኛ በውሾች አገቱኒ ከለባት ብዙሃን ወአኀዙኒ ማኅበሮሙ ለእኩያን፣ ብዙ ውሾችም ከበቡኝ የክፉዎችም ማኅበር ያዙን ይለናል። ውሻ ለከፍካፋ ነው፣ ሁሉንም መቅመስ ይወዳል። እነዚህ ማኅበረ እኩያን የጀመሩትን መጨረሻ አያውቁም። ሁሉንም ማየትና ከሁሉም መገኘት ይፈልጋሉ። ውሾች አብረው የኖረውን ባልንጀራውን በምግብ ጊዜ ይጣሏል። እነዚህም ማኅበረ እኩያን በክፉ ምክራቸው ሲተባበራቸው የነበረውን ባልንጀራቸውን ለጥቅም ብቻ ሲሉት ይጣሉታል። መዝሙር 21 ከቁጥር 16 ላይ፣ ማቴዎስ ወንጌል ምዕራፍ 7 ከቁጥር 6 ላይ እንደሚነግርን፣ ሁለተኛው በጅቦች ይመሰላሉ። ከፍጥረት ሁሉ ጅብ ይረክሳል። ወንዱ የሴቷን ሴቷ የወንዱን ስራ ይሰራሉና እንዲሁም ከኃጢአት ሁሉ እንዲሁም ማኅበረ እኩያንም ከኃጢአት ሁሉ ቂምና በቀል ይበልጣል። አፉ መልካም ነገር ይናገራል፣ ውስጡ ግን ክፋትንና ሽንገላን የተመላ ነውና። እነዚህም ማኅበረ እኩያን ሁልጊዜ የሚያሳፍር ስራ እየሰሩ በበቀልና በተንኮል ይኖራሉ። መጽሐፈ ወግሪት ገጽ 24 ላይ እንደሚናገር ሶስተኛው በእሪያዎች ነው መልከ ጥፉ ስለሆነ በእንቁ ውስጥ የራሱን መልክ አይቶ ደንግቶ እንቁን ሰብሮት ይሄዳል። እነዚህም ማኅበረ እኩያን በምክርና በተግሳጽ መልክ ህሊናቸውን የሚያሳያቸውን ሰው ይጣሉታል። ክፎችን የሚያስተምር ለራሱ ውርደትን ይቀበላል፣ አጥንም የሚገስስ ራሱን ያዋርዳል። ሰነፎችንም አትገስስ እንዳይጣሉ ይለናል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 6 ላይ፣ ምሳሌ ምዕራፍ 9 ቁጥር 7 ላይ እሪያ ታጥባ ተመልሳ ወደ ጭቃ ውስጥ ትገባለች። እነዚህም ማይበሩከ አበስነ ተመለስነ ካሉ በኋላ በጥንት ግብራቸው በኃጢአት ወድቀው ይገኛሉና ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 22 ላይ። አራተኛው በቀበሮች የተንኮለኛ ሰው መገለጫዎች ናቸው። የደካማ ሰው መገለጫ ነውና በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢወጣበት፣ እስከ መቆጣጠር ቢደርሱ በእግዚአብሔር ዘንድ ግን እንደ ነጥበ ማይ፣ እንደ ፈትለሳሪት፣ እንደ አይነ መዳሉ ናቸውና ነህምያ ምዕራፍ 4 ከቁጥር 3 ላይ፣ ትንቢተ ኢሳያስ ምዕራፍ 40 ከቁጥር 15 ላይ እንደሚናገር የክፉ ሰዎች አንድነት አይረባምና ከክፉ ጋር አንድ አይሆኑም። አትሆን እግዚአብሔር መፍራት ነው እንጂ የሰው ብዛት አያስፈራም ይለናል መጽሐፈ ምድር ገጽ 75 ላይ። መልካም ነገር ለሚያጠፉ ሁሉ ለመናፍቃን መገለጫቸው ነውና የወይነ ቦታችንን ያበብ ዘንድ የወይናችንን ቦታ የሚያጠፉትን ጥቃቅኑ ቀበራረ አትምዳችሁ ያዙልን። እነዚህም መልካም የሆነውን ለማጥፋት እንዲሁም እንደዚሁ ማይበረ ኳያል መልካም የሆነውን ለማጥፋት የሚቀድማቸው የለምና ማህል የማህል ምራፍ ሁለት ከቁጥር 15 አምስት ላይ አምስተኛው በተኩላዎች ይመስላሉ። በበጎች የተመሰሉ ምዕመናን የሚያሳድዱ የሚገሉ፣ የዚህ ዓለም ማሕዛብ ሹማምንት መገለጫዎች ናቸው። እነሆ እኔ እንደ በጎች በተኩላዎች መካከል እነካችኋለሁ ይለናል፣ የማቴዎስ ወንጌል ምዕራፍ 10 ከቁጥር 16 ላይ፣ የሉቃስ ወንጌል ምዕራፍ 10 ከቁጥር 3 ላይ። ነገር ግን የእግዚአብሔር ሰዎች ያሸንፏቸዋል። በተኩላና በእባብ ላይ ትጫናለ፣ አንበሳውና ዘንዶን ትረግጣለ። መዝሙር ዘጠና ከቁጥር 13 ላይ ስድስተኛው፣ በፍየሎች ይመሰላሉ። ፍየሎች የማኅበረ ኃጥአን ክርስቶስን የማይከተሉ ሰዎች መገለጫዎች ናቸው። አሕዛብ ሁሉ በፊቱ ይሰበሰባሉ፣ እረኛም በጎችን ከፍየሎችን እንደሚለይ እየራሳቸው ይለያያቸዋል፣ በጎችን በቀኙ ፍየሎችን በግራቸው ያቆማቸዋል። የማቴዎስ ወንጌል ምዕራፍ 25 ቁጥር 32 እስከ 33 ፍየል ማኅበረ ኃጣንን ከምትገለጥባቸው ምክንያቶች ውስጥ ፍየል ሀፍረቷን አትሰውርም፣ ኃጣንም የራሳቸውን ኃጢአት በንስሐ የወንድማቸውንም ኃጢአት በትዕግስት አይሰውሩትምና፣ ፍየል ጭቃውን ዝናቡን ይጸየፋል፣ ኃጣንም ስለ ክርስቶስ ስም የሚመጣባቸውን መከራ ይፈሩታልና፣ ፍየል አንዱን አውሬ የነጠበበት እንደሆነ ለጊዜው ይሸሻል፣ ኋላ ችፍ እያለ ይቀርባል፣ እየነጠቀ ይፈጃቸዋል። ኃጣንም ከወገናቸው አንዱ የሞተ እንደሆነ ለጊዜው መነን ይላሉ፣ ኋላ ግን ተመልሰው በርስቱ በጉልቱ ሲጣሉ ሲካሰሱ ይገኛሉና ፍየል ኑሮ በቆላ ነው። ኃጥአንም የሚኖሩት ቆላ በተባለች በገሃነም ነውና፣ ሌላ ማኅበር ማኅበረ ኄራን ይባላል። እነዚህ ደግሞ አሁንም እነዚህ ሦስቱ እምነት ተስፋ፣ ፍቅር ፀንተው ይኖራሉ፣ ከሁሉ ግግ ፍቅር ይበልጣል ይለናል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 13 ላይ ባለው ቃል ሐዋርያ በእምነት በተስፋ በፍቅር የቆሙ ማኅበረ ጻድቃን ናቸው። እነዚህ ደግሞ ቀጥለን በምናያቸው ይመሰላሉ። አንደኛ በርግቦች እርግብ ጻዳ እንደሆነች መልካም ርግቤ ሆይ ነይ ይላል መኃልየ መኃልይ ምዕራፍ አን ከቁጥር 13 ላይ ማኅበረ ጻድቃንም በአባታቸው መንግስት እንደ ፀሐይ ያበራሉና የማቴዎስ ወንጌል ምዕራፍ 13 ከቁጥር 43 ላይ አርጋ፣ በአንድነት ይሄዳሉ ጻድቃንም እርስ በርሳቸው ይተባበራሉና። እርግብ የዋህናት በቀል የለባትም። ጻድቃንም ሀዳግያነ በቀልናቸውና እዚ እርግብ ከጸዘዊ ስር አርፋ በየዋት ትጠበቃለች። ጻድቃንም በየዋት ሆነው ከክፉ ይጠበቃሉና። ፀሐይ ልትሞቅ ስትወጣ እባብ በምስራቅ ሸምቆ ቆይቶ ይፈጃታል። ጻድቃንም መከራውን በየዋህነት ነው ይቀበሉታልና የማቴዎስ ወንጌል ምዕራፍ 10 ከቁጥር 16 እርግብ የመንፈስ ቅዱስ መገለጫ ናት። የእግዚአብሔር መንፈስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ፣ የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ጻድቃን የመንፈስ ቅዱስ ማደራቸው ናቸውና፣ የሰማያዊ አባታችሁ መንፈስ እርሱ በእናንተ ላይ አድሮ ይኖራል እንጂ የምትናገሩት እናንተ አይደላችሁምና ይለናል፣ የማቴዎስ ወንጌል ምዕራፍ 10 ቁጥር 20። ሌላኛው ሁለተኛው በዋኖሶች ነው። ዋኖሶች ለመስዋዕት እንደሚቀርብ ዘሌዋውያን ምዕራፍ 14 ከቁጥር 21 ላይ እንደሚነግረ ጻድቃንም ስለ ክርስቶስ ብለው ራሳቸውን መስዋዕት ያደርጋሉና ራሳቸውን ለመከራ አሳልፈው ይሰጣሉና ሮሜ ምዕራፍ 8 ከቁጥር 35 እስከ 39 ድረስ። ሶስተኛው በነቦች መሰላሉ። ንብ የደከመችበትን ነገስታት ሁሉ ይፈልጉታል። ጻድቃንም በትሩፋታቸው በአማላጅነታቸው ይጠቀማሉና፣ ንብ ከወፎች ሁሉ ታንሳለች፣ ማሯ ግን ከሁሉ ይበልጣል። ጻድቃንም በዚህ ዓለም ተንቀው ተጣልተው ራሳቸውን ዝቅ አድርገው ይኖራሉ። በወዲያኛው ዓለም ግን በክብር ከእነርሱ ጋር የሚደርስ የለምና። ሌላኛው በፌቆ ይመሰላሉ። ፌቆ ፈጣን እንደሆነ፣ ጻድቃንም መልካም ስራ ለመስራት ይፋጠናሉና ሌላኛው በበጎች ይመስላሉ። በጎች ክርስቶስን የሚከተሉ የምእመናነ ክርስቶስ መገለጫቸው ነው። በጉድ ሰርካልን ከሚገለጡባቸው ምክንያቶች ውስጥ በግ ሀፍረቱን በላቱ እንዲሰውር፣ ጻድቃንም የራሳቸውን ኃጢአት በንሳ የወንድማቸውን ኃጢአት በትግስት ይሰውራሉ። በግ ጭቃውን ዝናቡን አይጸየፍም። ጻድቃንም መከራው ስለ ክርስቶስ ብለው አይሰቀቁትም። በግ የሚኖሩ በደጋው ነው። ጻድቃን የሚኖሩት ደጋ በተባለች በመንግስተ ሰማያት ነውና እና እውነተኛ ማህበር ማለት በእነዚህ የተመሰሉ የቅዱሳን ስብስብ፣ የቅዱሳን ጉባኤ ማለት ነው። ውድ ተመልካቾቻችን በዛሬው ዕለት እንግዲህ ማህበር ማለት ምን ማለት እንደሆነ ስንት አይነት ማህበር እንዳለ ማህበረ እኩያንና ማህበረ ኄራን የሚባሉ እንዳሉ እንዲሁም ደግሞ በመጽሐፍ ቅዱስ ከተገለጡ የእንስሳዎች ስም መካከል መገለጫቸው ለእነዚህ ለማህበራት ምሳሌ መገለጫ የሚሆኑትን በሁለት መልኩ ለይተን ተመልክተናል። የሰኒ ዘመኪያሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።